ሮቤል ሄርሜላን እያፈላለጋት እንደሆነ እና እንግዲህ በጣም ከባድ ችግር ሊፈጥርባት እንደሚችልም አንዳንድ መረጃዎች ደርሱኛል። በትላንትና ዕለት በተለይ ወደ ማታ አካባቢ እጅግ በጣም ትልልቅ መረጃዎች ሲደርሱ የነበረ ሮቤል እያረጋቸው ያለው ነገር እጅግ በጣም ከባድ ስለሆነ በተለይ ሄርሜላ እንድትጠነቀቅም ጭምር እንግዲህ ብዙ ሰው ማለት ይቻላል መልእክት እያስተላለፈ ይገኛል። ሮቤል በአሁኑ እንዳመረረ እንግዲህ መረጃውም አድርሻችሁ ነበረ። በተለይ በትላንትናው እለት እጅግ በጣም አሳሳቢ ነገሮችን እያደረገ እንደሆነ ቢኒም በራሱ ዩቲብ ቻናል በደንብ በግልጽ እንግዲህ ሲናገር ነበረ። እንግዲህ በዛሬ እለት ደግሞ ያገኘሁት መረጃ ያው ሮቤል በጣም በሚገርም ሁኔታ ሄርሜላን እያፈላለጋት እንደሆነ እና ጉዳትም ሊያደርስባት ስለሚችል እጅግ በጣም ጥንቃቄ ማድረግ እንዳለባት እንግዲህ መልእክት በስፋት እየተሰራጨ ይገኛል ይገኛል በዚህ ጉዳይ ላይ እንግዲህ አዲስ መረጃ ስላለ በደንብ አድርጌ አደርሳችኋለሁ ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ ወደ ጉዳያችን እንግዲህ በትላንትናው ዕለት በጣም በሚገርም ሁኔታ ያው ሮቤልና በተለይ አቡሻ ያው አንድ መልእክት አስተላልፎ ነበሩ። በተለይ እንግዲህ በአብርሃምና በሩታ ዙሪያ እንደሚታወቀው በጣም ብዙ ነገሮች ተከስቶ ነበሩ። በጣም በተደጋጋሚ ማለት ይቻላል እንግዲህ አብርሃም የሚያደርጋቸው ነገሮች እጅግ በጣም ጋጦጥ ነው የሚያደርጋቸው ነገሮች እጅግ በጣም ድንበር ያለፈ ነው ብሎ እንግዲህ ሲናገሩ ነበረ። ምክንያቱም እንግዲህ አብርሃም ያው አሁን የሚኖርበት ቤት የሩታና የአብርሃም ቤት ቢሆንም እንግዲህ ራሱ በራሱ እየወሰነ የፈለገውን ሰው አምጥቶ እንግዲህ ወደዛ ቤት እያስገባ፣ እያሳደረ እና የተለያዩ ነገሮችን እያደረገ እንደሆነ እንግዲህ መረጃው ስለደረሳቸው ያ ነገር ደግሞ ተገቢም አይደለም ብለው በጣም ሲከራከ ነበረ በተለይ እንግዲህ ሩታ ዝም ብላለች። በተለይ ለሩታን ብለን በጣም ብዙ ነገሮችንም ትተናል ብሎ ነው እንግዲህ በተለይ ሮቤል በጣም በተደጋጋሚ ሲያወራ የነበረው። ሩታንም እንግዲህ ያው ጊዜ ሰጠናት፣ በተለይ ሁሉም ነገር እንድታስተካክልና ገለልተኛ ሆነን ለመዳኘትም ወይም ደግሞ እንግዲህ እርቅ እንዲፈጠርም እንግዲህ ለማድረግ ሞክረን ነበረ። በጭራሽ እንግዲህ ሰውዬው እጅግ በጣም ክፉ ስለሆነ እሷ ላይ በጣም ብዙ ነገሮችን እያደረገ ስለሆነ ካሁን በኋላ ግን እንግዲህ እህታችን ላይ የሚደርሰውን ጉዳት አንታገስም ብሎ እንግዲህ ተነስተዋል ማለት ነው። አብርሃምና በተለይ አብርሃምና ሩታ ላይ ከዚህ በፊት በተደጋጋሚ ማለት ይቻላል ጣልቃ ገብተዋል ተብሎ እንግዲህ በጣም ብዙ ሲወቀሱ ነበረ። እንግዲህ እነሮቤልና አቡሻ ካሁን በኋላ ግን ምንም አይነት ውሳኔ እኛንን የምንወስነው ብሎ በድግ ብሎ እንግዲህ ተነስተዋል ማለት ነው። በዚህም ሁኔታ እንግዲህ የመጀመሪያ በተለይ ብዙ ነገሮችን እያበላሸች ነው የተባለችው ሄርሜላን እያፈላለጓት እንደሆነ እና ጉዳትም ሊያደርሱባት እንደሚችሉ በግልጽ እንግዲህ ሲናገሩ እንደነበረ ሰምቻለሁ። በዚህ ጉዳይ ላይ እንግዲህ ቢኒም በአንድ ነገር አምኗል፣ ምክንያቱም ሮቤል በጣም ብዙ ነገሮችን እያበላሸ ነው። ሽምግልናውንም እንግዲህ እንዳይካሄድም ወስኗል ማለት ነው። በተለይ በጣም በተደጋጋሚ ማለት ይቻላል ሩታንም እያስጠነቀቃት እንደሆነና በጭራሽ ካሁን በኋላ ከአብርሃም ጋራ ህይወት የሚባል ነገር እንዳታስቢ ብለው በተደጋጋሚ እየተናገራት እንደሆነ እንግዲህ ያ መረጃም ደርሶናል ማለት ነው። በዛሬ እለት ደግሞ በጣም በሚገርም ሁኔታ ያው ሄርሜላን እያፈላለገ እንደሆነ እና እሷንም ለማግኘት እንግዲህ የተደበቀችበት ቦታ ድረስ እየሄደ እያፈላለጋት እንደሆነ ነው የደረሰ መረጃ የሚያሳየው። እንግዲህ አብርሃም እሷን እንደደበቃት በተለይ እንግዲህ ያው ቪዲዮ አብሮ ቢሰሩም በተለያየ ጊዜ ማለት ይቻላል ወደ እነሱ ቤት ቢሄዱም ሄርሜላንም አብርሃምንም ማግኘት አልቻሉም። ያ ቤት ውስጥ እንግዲህ የሚኖሩ ሰዎችን ከአሁን በኋላ ከአብርሃም ውጪ አንድ ሰው ከገባ አንታገዝም። ምክንያቱም እንግዲህ ያው ባለቤቱ አብርሃምና ሩታ ቢሆኑም ሩታም እንግዲህ ትልቅ ኃላፊነት አላት፣ ለዛ ቤትም ብዙ ዋጋ ከፍላለች። ስለሆነ ማንም ሰው እየመጣ መግባትና መተኛት ማደር አይችልም ብሎ እንግዲህ ተነስቷል ማለት ነው። በዚህ ጉዳይ ላይ እንግዲህ ሩታም እነሱን ትደግፋለች የሚባል ነገርም ሰምቻለሁ። ምክንያቱም እንግዲህ ያው ቤት ውስጥ ማንም ሰው እንዲኖር አትፈልግም። በተለይ ከአብርሃም ውጪ ሌላ ሴቶች እንዲገቡ በጭራሽ በጭራሽ እንደማትፈልግ ለአብርሃምም ለተለያዩ ሰዎችም ስትናገር እንደነበረ በደንብ እናስታውሳለን። እንግዲህ በዛሬው ዕለት ባገኘነው መረጃ መሰረት በተለይ ነ ሮባል በጣም ከባድ የሆነ ጉዳት ሊያደርሱባት ስለሚችሉ እጅግ በጣም ጥንቃቄ እንድታደርግ እንግዲህ በተደጋጋሚ በሶሻል ሚዲያ ላይ በጣም ሲሰራጭ ነበረ። እሱ ብቻ አይደለም። በጣም በሚገርም ሁኔታ በዚህ ጉዳይ ላይ ምንም አይነት መልስ ያልሰጠ አብርሃም እንግዲህ ምንም ነገር አላለም። እስከ ዛሬ ድረስም የሩታን ጉዳይ ረስቶ በራሱ ህይወት ውስጥ እንግዲህ እየሮጠ ይገኛል። ምክንያቱም እንዳያችሁት ከሆነ በተለያየ ጊዜ ማለት ይቻላል ሄርሜላን እያገኛት የተለያዩ የፕራንክ ቪዲዮዎችን እየሰሩ የቲክቶክ ቪዲዮዎችን እየሰሩ በተደጋጋሚ እንግዲህ ወደ ሶሻል ሚዲያ ሼር እያረጉ በብዛትም እንግዲህ ሲያረጉ እንደነበረ በደንብ እናስታውሳለን። እንግዲህ በአሁኑ ነገሮች እንግዲህ ከሩ መጥተዋል ማለት ነው። ምክንያቱም እንግዲህ ያው እነ ሮቤል ጣልቃ ይገባሉ ብሎ ማንም ሰው አያስብም ነበረ። እንግዲህ በዛሬ እለት በደንብ አድርጎ እንግዲህ ጣልቃ መግባት ብቻ ሳይሆን ሄርሜላንም ጭምር እንግዲህ እያፈላለጓት እንደሆነ ሰምተናል ማለት ነው። እንግዲህ ነገሮች በዚህ ሁኔታ ቀጥለዋል ማለት ነው። በነጋሽዬ ዙሪያ እንግዲህ አዲስ ነገር ምናለ ብላችሁ የጠየቃችሁኝ ሰዎች ነበራችሁ። የሽምግልና ጉዳይ ምን ላይ የደረሰ ደረሰ ብላችሁ የጠየቃችሁኝ ሰዎች ነበራችሁ። እንግዲህ የሽምግልና ጉዳይ እስከ እንደምናውቀው ያው አብርሃም ተጠርቷል። አብርሃም ብቻ ሳይሆን ያው እንደምታውቁትም እንግዲህ ሜላም ተጠርታ በቦታው ላይ ተገኝታ ነገሮችን ለማስተካከል እንደሚሞክሩና አንዳንድ ጥያቄዎችም ለሄርሜላ በተለይ እንደሚያቀርቡ ያንን ነገር እንግዲህ ሰምቼ ነበረ በደንብ አርግም ሰላም ተምሼር ሳረግ ነበረ። እንግዲህ ባገኘሁት መረጃ መሰረት እስካሁን ድረስ ምንም አዲስ ነገር አልተፈጠረም። እነሱ ወደ ቡታጅራ ስላልሄዱ ሽማግሌዎችም እስከ ዛሬ ድረስ እንግዲህ እነ አብርሃምን እየጠበቁ እንደሆነ ብቻ ነው እንግዲህ መረጃው የደረሰ ማለት ነው። እንግዲህ በዚህም መሃል በተለይ ሮቤልና አቡሻ ገብቶ በጭራሽ እንግዲህ ካሁን በኋላ ሽማግሌ የሚባል ነገር አያስፈልግም ብሎ በጣም እየተከራከሩና ነገሮች እንዳይስተካከሉ መሀል ላይ እንደቆሙ በተለይ እንግዲህ እንቅፋት እንደሆኑ ቢኒም በራሱ ዩቱብ ቻናል በተደጋጋሚ ማለት ይቻላል እንግዲህ የራሱን ሐሳብ ሲገልጽ ነበረ። ሮቤልና እንግዲህ ያው አቡሻ በተደጋጋሚ ማለት ይቻላል ወደ ሶሻል ሚዲያ ሲመጡ ሁሌ እንደተጣሉ ወይም ደግሞ ሁሌ ጸብ እንደፈጠሩ ነው። ስለዚህ ካሁን በኋላ ወደ ሶሻል ሚዲያ ባይመጡ የተሻለ ነው ተብሎ እንግዲህ ለረጅም ጊዜ ማለት ይቻላል ጠፍቶ እንደነበሩ በደንብ እናስታውሳለን። ያንን ነገር እንግዲህ እስከዛሬ ድረስ በትዕግስት ያንን ነገር ስናሳልፍ ስለነበረ ካሁን በኋላ ግን ትዕግስታችን አልቋል። በእታችን ዙሪያ ምንም አይነት ውሳኔ ማንም ሰው አይወስንልንም፣ እራሳችን በራሳችን መወሰን እንችላለን ብሎ እንግዲህ ብድግ ብሎ ተነስቷል ማለት ነው። በዚህ ዙሪያ እንግዲህ አብዛኛው ሰው ማለት ይቻላል እየደገፋቸው አይደለም። ምክንያቱም ሮቤል ከዚህ በፊት እንግዲህ እንደምታስታውሱት ያደረገው ትልቅ ጥፋት ነበረ። ያም ሆኖ እንግዲህ ያንን ነገር በሰላምን ቢፈታ ራሱ ነገሮች በዛ ደረጃ ሊሄድ ስለሚችል በተለይ ሮቤል በድጋሚ ነገሮችን ሊያከርባቸው ስለሚችል ወጣ ብሎ ወይም ደግሞ እንግዲህ ከእነዚህ ከዚሁ ህይወት ውስጥ በተለይ ከአብርሃም ህይወት ውስጥ ወጣ ቢሉ የተሻለ ነው ብሎ አብዛኛው ሰው ማለት ይቻላል ሐሳቡን እየሰጠ ይገኛል። በዚህ ዙሪያ እንግዲህ አዳዲስ ነገሮች ሲኖሩ በተለይ ለእናንተ ቶሎ ለማድረስ ሞክራለሁ። እንግዲህ በዛሬ ዕለት ያው ሮቤል በጣም እየፈለጋት እንደሆነ ሄርሜላን እስከዛሬ ደረሰም ድረስም እንግዲህ ያደረገችውን ነገር ዋጋ እንደሚሰጣትም ያንም በዛቻ መልክ እንግዲህ በተደጋጋሚ በሶሻል ሚዲያ ላይ በደንብ ሲናገር ስለነበረ በተለይ ሄርሜላ በዚህ ሰዓት እጅግ ከባድ ሁኔታ ውስጥ ልትገባ ስለምችል ጥንቃቄ ብታደርግ እንግዲህ ያው መልካም ነው ብለን እናስባለን። ምክንያቱም እንግዲህ ማንም ሰው እንዲጎዳ አንፈልግም። ወደ ትዳራቸው ቢመለሱ በተለይ እንግዲህ ሩታና አብርሃም እጅግ በጣም ደስተኞች ነን። እንግዲህ አብርሃም እራሱን ከቀየረ ብቻ ወደ ህይወቱ ወይም ደግሞ ወደ ትዳሩ ቢመለስ የተሻለ ነው ብዬ አስባለሁ። እንግዲህ በዛሬ እለት በተለይ ያገኘሁት መረጃ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።